ሰላም ውድ ተከታታዮች፣ የአንድ ሚሊዮን ብር አፋሽ አንድ ሚሊዮን ብር አፋሽ ከጋምቤላ ወደ ወላይታ ሶዶ ከቺከቻ ሳ ነበር ያለው ዳዊት ግርማ ከጋምቤላ ወደ ወላይታ ሶዶ። በጉጉት ስትጠባበቁት የነበራችሁት የኮድ ኤ 11 የአንድ ሚሊዮን ብር አሸናፊ ከጋምቤላ ወደ ወላይታ ሶዶ ከቺከቻ ሳ ነበር ያለው። በጉጉት ስትጠባበቁት የነበራችሁትን የኮድ ኤ 11 እድለኛ ልታዩት ነው። ከዚህ በፊት የማሜ ሶዶ ቁብተኞች ታውቁታላችሁ፣ ሞተርን በልቷል። የዛሬ አንድ አመት አካባቢ ነበረ ሞተር የበለው። ዛሬ ደግሞ ደግሞ ከጊዜያት ከረጅም ጊዜ ልፋት በኋላ በነገራችን ላይ ብዙ ቲኬቶችን በመያዝ የሚታወቅ የማሜ ሶዶ ቤተሰብ ነው። ዛሬ ከቺ ከቻሳ ነበር ያለው እጣችንን ያወጣ ነው። ወደ ሮብለት ነው። ዛሬ ቀኑ ማክሰኛው ነው። እለተ ማክሰኛው ከቺ ከቻሳ ነበር ወደ ሶዶ ያለው። ማን ላይ የጠፋበት ወይም የቆየበት ምክንያት ምንድነው? የፕሌን ቲኬት አላገኘም ነበር። የፕሌን ቲኬት ትላንትና ቆርጦ ወደ ይታ ሶዶ ከቺ ከቻ ሳ ነበር ያለው። በጉጉት ስትጠባበቁት የነበራችሁትን የኮድ ኤ11 የአንድ ሚሊዮን ብር አሸናፊ ልታዩት ነው ብዬ እንኳን ደስ አላባት ኬት ነው ከገምቤላ ከገምቤላ የማሜ ሶዶ እቁብተኛ ነው። ከዚህ በፊትም ለረጅም ጊዜ ስትሞክር ነበር ብዬ ለሚዲያ ብናገር ያው ድፍረት አይሆንብኝም። ደግሞም ታውቃለህ፣ ምን ተሰማህ እዚህ ቁ አሸናፊው በመሆንህ በጣም በጣም ደስ ብሎኛል። በጣም እድለኛ ነው እድለኛ ነኝ። ከዚህ በፊትም ዜሮ ስምንት ሞተር ካንተ አግኝቼው ነበር። አሁንም ቢያንስ ከስምንት ወር በኋላ እንደገና አንድ ሚሊዮን ብር እድለኛ ሆኛለሁ። ስምንት ወር እኔ ወደ አንድ ዓመት የሚሆን ይመስለኛል። ስምንት ወር፣ ዘጠኝ ወር እንደዚያ። አዎ አንድ ዓመት ይሆናል። ለረጅም ጊዜ ስትሞክር ነበር። እንዴት ነበር የቆረጥከው? ስንት ፍሬ ነበር የቆረጥከው? በርከት ባንዴ አንተም አንድ ሚሊዮን ብር ባንዴ ስትጀምር፣ እኔም 3 ትኬት ነው ቆረጥኩት። 3 328 ቁጥር 328 ቁጥር እድለኛ ሆኗል ማለት ነው ዴቭ ከጋምቤላ። ወደ ወላይ ስንት ብር ነበር ያሸነፍከው ብር? ምን ተሰማው? በጣም በጣም ደስ ታዘን። በጣም ይታወቃል። በጣም እንኳን ደስ አለ። ልፋት ነው። በነገራችን ላይ ለፍታል። ብዙ ብዙ ለፍቷል። ብዙ ታግሏል። ኢቭን ሞተር ሲበላ ራሱ በጣም ብዙ ትኬት ይዘ ነው አስታውሳለሁ። ወደ አስራ ሁለት ፍሬ ነው ምናምን ይዘ ነበር የዛኔ የአፓች ባለቤት ልትሆን የቻልከው የቢ08 አይደል? አዎ ልክ ነው። እና ለመላው ኢትዮጵያውያን የምታስተላልፈው መልእክት በዚህ አጋጣሚ ካለእና ይሄን እድል መሳተፍ እንደሚችሉ እስቲ የሆነ ነገር ግለጽላቸው። ያው በዛውም የአንድ ሚሊዮን ብር አፋሽ አይደለ? አዎ ልክ ነው። እንዲሁም እናንተም እንደላይ እድለኛ ሆኖ ይልላቸዋለሁ። ለኔ አሁን በጣም በጣም በጣም ደስ ብሎኛል። እንዲሁም ስልክ ቁጥሩን ከፈለጋችሁት 0910 0086 89 ሴፍ አድርጉትና ቴሌግራም ላይ ገብታችሁ ሊንኩን ማግኘት ትችላላችሁ። ሞክሩላችኋለሁ እንዳንተ ስንት ብር ሊያሸንፉ ይችላሉ። የዚህ ቁብ አሸናፊ ሆነ አንድ ሚሊዮን ብር ጥሬ አንድ ሚሊየን ብር አሸናፊ መሆን ትችላላችሁ። የትም ሆናችሁ የዚህ ቁብ አሸናፊ መሆን ትችላላችሁ። ቦታና ስፍራ አይገድብም። የትም ሆናችሁ በ09010086989 ቴሌግራም ላይ ሴቭ አርጋችሁ ሃይ ብቻ ማለት በቂ ነው። ሊንክና አካውንት ልክላችኋለሁ። በ2000 ብር የ1 ሚሊዮን ብር አሸናፊ ሆኗል። ዴብ ከጋምቤላ ወደ ወላይታ ሶዶ ከቺ ከቺ ሳብሎ። አሁን ያው ይሄን በሚመስል መልኩ ልናስረክበው ነው ያው ትራንስፌር ነው የምናደርግለት ማለት ነው ይመቻቹ ይቅናቹ ጓደኛው አንተ አብረሀው ሆኖ ነው የመጣው ምን ተሰማ በጣም ደስ ብሎኛል አይደል እውነት ምን ብሎ ነው ይዞ ከመጣው ማሚ ሶዶ ጋር ደርሰን እንምጣ ወላይታ ሶዶ ብሎ ነው ፍራንክ ነው አይደል ደርሰህ ያወቅህ እንደዚያ ከሆነ ያው ደርሰህ ካወቅህ ሰርፕራይዝ ነው የተደረገው ያው ጓደኛህ ወይም ወንድምክ ሊሆን ይችላል ያው አብራችሁ ነው የመጣችሁት ከጋምቤላ ወደ ወላይታ ሶዶ የአንድ ሚሊዮን ብር አሸናፊ ሆኗል የኮድ ኤ 11 አሸናፊ ሆኖ ከዚህ በፊት መጥቷል። ካንተ ጋር ባይመጣ ከሌላ ሰው ጋር ነው የመጣው። ዛሬ ደግሞ ሰው ቀይረ ነው ሽፍት አድርገህ የመጣው። እንኳን ደስ አለ። ያው 1 ሚሊዮን ፎቶ፣ 1 ሚሊዮን ይላል። ፎቶ አንሳን፣ ተነስና፣ ወደ ኋላ ጠጋ ብለህ የ1 ሚሊዮን ብር አሸናፊ ሆኗል። ወይ እኔ ማን ነው እ አቢ ነፍጥ ነው

የአንድ ሚሊዮን ብር አሸናፊ ከጋምቤላ ወደ ወላይ ተሰዶ ከቺ ከቻ ሳብሎ ቁጭ በለልኝ። አመሰግናለሁ። እና በእንደዚህ አይነት መልኩ ነው የዚህ ዑቁባ አሸናፊ ሊሆን የቻለው። እናንተም የት መሆናችሁ የዚህ ዑቁባ አሸናፊ መሆን ትችላላችሁ። ስፍራና አቅጣጫ አይገድብም። በ09100086789 ሴቭ አርጋችሁ ቴሌግራም ላይ ሃይ ብቻ በሉኝ። ይሄን ቻናል ፎሎ አርጉ። ለብዙ ሰው እንዲደርስ ኮፒ ሊንክ ሪፖስት አርጉ። የኔን ቪዲዮችን ይመቻችሁ፣ ይቅናችሁ። ዴቪዬ መጨረሻ ላይ ዳዊት የምታስተላልፈው መልእክት ካለ እንደኔ እንደኔ አሁንም ድጋሚ እንደኔ እንደኔ ሌሎች እድላችሁ ሞክራችሁ ደስተኛ እንድትሆኑ በአንድ ሚሊዮን ብር እላቸዋለሁ። ቻንስ አይታወቅም ሞክሩ እላቸዋለሁ። እድላችሁ ሞክሩ ሰፋ አድርጋችሁ የት መሆናችሁ መሞከር ትችላላችሁ። እንደ ዴቪድ መታችሁ በተደጋጋሚ የመብላት ቻንሳችሁ ሰፋ ያለ ነው። ይመቻችሁ፣ ይቅናችሁ፣ ወዳችኋለሁ። መልካም ቆይታ፣ መልካም ጊዜ። ማሜ ሶዶ